ጤና ይስጥልኝ። የእብድ ውሻ በሽታ በዓለማችን ላይ ከ59 ሺህ በላይ ሰዎችን በየዓመቱ ይገላል። ለመሆኑ የእብድ ውሻ በሽታ ወይም ሬቢስ እንዴት ይከሰታል? ዶክተር ቢኒያም ፍሳነኝ አብራችሁን ቆዩ። ሬቢስ አንጎልን እና ነርቭን የሚያጠቃ በቫይረስ የሚከሰት አደገኛ በሽታ ነው። የሚተላለፈው በሬቢስ ቫይረስ የተለከፈ እንስሳ፣ በዋናነት ውሻ፣ የሌሊት ወፍ በሚነክሱን ጊዜ ሲሆን ከነዚህ በተጨማሪ ሰውነታችን ላይ ያለቁስል እነዚህ እንስሳት በሚልሱበት ጊዜ በምራቅ አማካኝነት ይተላለፋል። ልጆች አብዛኛውን ጊዜ ከእንስሳት ጋር ስለሚጫወቱ እንዲሁም መነከሳቸውን ላይናገሩ ስለሚችሉ ለሬቢስ የተጋለጡ ናቸው። የሬቢስ ወይም የእብድ ውሻ በሽታ ምልክቶች ምንድን ናቸው? ትኩሳት፣ ራስምታት፣ ድካም በንክሻ ቦታ ላይ ህመም ወይም እብጠት ቀድሞ የሚታዩ ምልክቶች ሲሆኑ በሽታው የገፋ ሲሄድ የውሃ ፍራቻ፣ ግራ መጋባት፣ ከወትሮ በተለየ ሁኔታ የኃይለኝነት፣ እንዲሁም መናደድ፣ ራስን መሳት ይከሰታል። ታዲያ እነዚህ ምልክቶች መታየት ከጀመሩ ሬቢስ መታከም አይችልም። ይህ ማለት ለሞት ይዳርጋል። ስለዚህ ምልክቶች ከመጀመራቸው በፊት ሕክምና መደረግ ይኖርበታል። ከንክሻ በኋላ አንድ ሰው ምን ማድረግ አለበት? ቁስሉን ወዲያውኑ ከ10 እስከ 15 ደቂቃ ያክል በሳሙናና በንጹህ ውሃ ማጠብ ሁለተኛ ወደ ህክምና ተቋም በመሄድ የሬቢስ በሽታን ለመከላከል የሚሰጠውን ክትባት መከተብ ይኖርበታል። ክትባቱን ማግኘት የማንችልበት አጋጣሚ ላይ ካለን የነከሰንን ውሻ ለአስር ቀናት የእብድ ውሻ በሽታ ምልክቶችን ማሳየቱን መከታተል ይኖርብናል። ይህም ከወትሮ በተለየ ሁኔታ ውሻው የኃይለኝነት፣ ለሀጭ መዝረብረብ እንዲሁም ሽባ መሆን ይጠቀሳሉ። ውሻው ላይ እነዚህ ምልክቶች ካዩ በአፋጣኝ ክትባት ወደምናገኝበት የጤና ተቋም መሄድ ይኖርብናል። ከዚህ በተጨማሪ ውሻው ሌላ ሰው ላይ ጉዳት እንዳያደርስ ለይቶ ማቆየት ይኖርብናል። በመጨረሻም የእብድ ውሻ በሽታን መቶ በመቶ መከላከል ይቻላል። ነገር ግን ምልክቶች ከታዩ በኋላ ሊታከም አይችልም። ስለዚህ ውሾችን የሬቢስ ክትባት ማስከተብ፣ የዱር እንስሳት ጋር ያለንን ንክኪ መቀነስ፣ ከተነከሱ ደግሞ ምልክቶች ሳይጀምሩ በፍጥነት ህክምና ማግኘት አስፈላጊ ነው። ሰላም።